በአማራ ክልል ማህበረሰቡን ያሳተፉ የሰላም መድረኮች እየተካሄዱ ነው። በሰላም እንጂ በጦርነት የለማ ክልል ምላሽ የሚያገኝ የህዝብ ችግርም የለም፣ በሚል መሪ ሀሳብ በምዕራብ ጎጃም ዞን ደንበጫ ከተማ የተካሄደው መድረክም የዚሁ አካል ነው። በመድረኩ የተሳተፉ ነዋሪዎች በፀጥታ ችግሩ ማህበራዊ፣ ኢኮኖሚያዊና ስነልቦናዊ ጉዳቶች ማጋጠማቸውን አንስተዋል። በጣም አዝናኗል። ወንድሙን ወንድሙ ያውቀው የአንድ ዘርያልፍ በጣም ነው የጊዜው ሁኔታ መለወጡ ይሄ ይሰማኛል፣ በጣም ይሰማኛል። ይህ የሰላም እጦት ኑሮ ውድነቱን አምጥቷል፣ ስራ አጡን አበራክተዋል፣ ወጣቱን ተማሪዎች እቤት እንዲውሉ አድርጓል። ነጋዴው እንደ ልቡ ነግዶ ማደር አልቻለም። አርሶ አደሩ እንደ ልቡ አርሶ ማምረት አልቻለም። መንግስትም ችግሮችን በውይይትና በድርድር ለመፍታት የጀመረውን ጥረት በማጠናከር ተጨባጭ ውጤት ማምጣት ይጠበቅበታል፣ ያሉት ነዋሪዎቹ ሰላም በአንድ ወገን ፍላጎቱ ብቻ የሚመጣ ባለመሆኑ ታጥቀው ወደ ጫካ የወጡ ወገኖች ችግሮችን በውይይትና በንግግር በመፍታት ወደ ሰላም እንዲመለሱም ጠይቀዋል። ይህንን ችግር የግድ መፈታት ያለበት በውይይት፣ በድርድር፣ በመነጋገር ነው መፍታት የሚቻለው የትኛውም ጦርነት የሀገር፣ ከሀገር ጦርነት የሚፈታው በጦርነት አይደለም። በጦርነት የሚፈታ ግጭት የለም። የሚፈታው በድርድር፣ በውይይት ነው። የጸጥታ ችግሩ በአካባቢው ላይ መጠነ ሰፊ ቀውስ በማስከተል የሕብረተሰቡ ኑሮ ማመሳቀሉን የገለጹት የደንበጫ ከተማ አስተዳደር ምክትል ከንቲባ ሙልቀን መኮንን ከተማ አስተዳደሩ ተደጋጋሚ የሕዝብ ውይይት መድረኮችን በማዘጋጀት ማህበረሰቡን የሰላሙ ባለቤት ማድረግ ስለመቻሉ አንስተዋል። አሁን ላይ ማህበረሰቡ ቢያንስ ቢያንስ ቀልቡን ወደ መንግስት የሳበበትና በጦርነት የሚፈታ ችግር የሚለማ ክልል እንደሌለ አሁን በቃ ይናገራል። ማህበረሰቡ በቃን ጦርነት በቃን እኛ ሰላሙን ነው የምንፈልገው። የሚፈልጉት እጃቸውን ለመንግስት የመንግስትን ምሕረት ተቀብለው ይግቡ፣ አለበለዚያ ጦርነት በቃን የሚለው ማህበረሰብ አሁን ላይ እየበዛን የመጣ። የምዕራብ ጎጃም ዞን ዋና አስተዳዳሪ እድሜአለም አንተነህ፣ ማህበረሰቡ ታጥቀው ወደ ጫካ የገቡ ኃይሎች ወደ ሰላም እንዲመለሱ በማድረግ በኩል ከፍተኛ እገዛ አድርጓል፣ ሲሉ በዚህም በርካታ ኃይሎች ወደ ሰላም በመመለስ መንግስት ባመቻቸላቸው እድል ተጠቃሚ መሆናቸውን አውስተዋል። በሁሉም የዞናችን አካባቢዎች ላይ እንግዲህ ወደ ሰባት የገጠርና አምስት የከተማ አስተዳደሮች በአጠቃላይ 12 ወረዳዎች ነው ያሉ። አንዳንዶቹም እስከ ቀበሌም ድረስ የሚወረድባቸው አሉ። አስቻይ በሆኑ ሁኔታዎች ያው ውይይት እየተደረገ ነው ያለ። ከክልል ጀምሮ እስከ ዞን የወረዳ አመራሮች፣ የቀበሌ አመራሮች በዚህ እየተሳተፉ ነው ያለ። ይሄንን ችግር ለመፍታት ብቸኛው አማራጭ ወይም ደግሞ አዋጮው አማራጭ ይሄ ተብሎ ስለሚታሰብ ማለት ነው። እንደ ምዕራብ ጎጃም ዞን የኮሚኒኬሽን ጉዳዮች ዘገባ በኮንፈረንሱ ላይ የዞንና የወረዳ ከፍተኛ የስራ ኃላፊዎችና ከፍተኛ የመከላከያ ሰራዊት አመራሮች መገኘታቸው ተገልጿል።